ከባለፉት አምስት ዓመታት ወዲህ በቡናው ዘርፍ የተካሄደው የሪፎርም ስራ አበረታች ውጤት እያስመዘገበ ለመሆኑ በርካታ ማሳያዎችን ማንሳት ይቻላል። በዋናነት ከሚጠቀሱ የዘርፉ ስኬቶች መካከልም ምርትና ምርታማነትን ማሳደግ አንዱ ነው። በባለፉት ሶስት ዓመታት የተጀመረው የኢትዮጵያ ታምርት ንቅናቄ ለቡና ምርታማነት ከፍተኛ አስተዋጽኦ ማድረጉ ይነሳል። ከኃይለ ሥላሴ ጊዜ ጀምሮ ስለ ቡና አውቃለሁ። ከፍተኛ ችግር የነበረውን የቡና ጥራትን ተበላሽቶ የነበረውን ቀደም ሲል ከበቆሎ አይሻልም እንደተባለው ከበቆሎ ባልተሻለ ሁኔታ ደረጃው ወድቆ ከዓለም ገበያ ላይ ፍቆን ነበር፣ ግን እያንዳንዱ ቤት ለቤት ለመሄድ ኢትዮጵያ ታምርት የተባለችው ነገር ከሶስት አመት ጀምራ ስለመጣች ጠቅላይ ሚኒስትሩ ጀመሯት። ከታች ላሉት ከእሳቸው በተለይ ላሉት ሰጧት። ታችኞቹ ለእኛ ወረወሩ፣ እኛ ደግሞ ታች ወረወርን። ይሄው እንደዚህ ያለ ከፍተኛ ለውጥ ነው ያመጣ ነው። የኢትዮጵያ ታምርት ንቅናቄ ለአምራች ኢንዱስትሪው መነቃቃት የተሰጠው ትኩረት ውጤቶች እንዲገኙ አስችሏል። መንግሥት የንግዱን ማኅበረሰብ ተጠቃሚ ለማድረግ የጀመረው አበረታች ድጋፎች በዘርፉ የሚታዩ ለውጦች እንዲመጡ አስችሏል። በዚህ ንቅናቄ ውስጥ ሰፊ ኢንቨስተሮች እየመጡ ነው ያሉት። አንደኛ የተፈጠሩ በጣም ሰፊ ምቹ ሁኔታዎች አሉ። ኢንቨስተሮች ወደዚህ ዘርፍ በመግባት ቡናን በማምረት በተለይ ደግሞ ቡናን በመላክ ቡናን በመላክ ቡናን ገዝተው ወደ ውጭ በመላክ ገበያን በማፈላለግ የሀገራችን ምርት ወደ ውጭ እንዲሸጥ የማድረግ ሰፊ ስራዎች ተሰርተዋል ማለት ነው። ይሄ በጣም ትልቅ ትልቅ ትልቅ ውጤት አስገኝቷል። በቡና ምርት ላይ በተሰጠው ትኩረት በርካታ ተቋማትና የግል ባለሀብቶች ዘርፉን እየተቀላቀሉ ነው። በመንግስት ከቀረጥ ነፃ እንዲገብ የተፈቀዱ የግብርና ማሽነሪዎችም ለተገኙ ውጤቶች በመነሻነት ይጠቀሳሉ። ብዙ ውጣውረድ የለብንም። ለቡና ማሽነሪ ስታመጣ ከቀረጥ ነፃ ነው። ትራክተር ስትገዛ፣ ማንኛውም ነገር ከውጭ የምታስገንባው እቃ፣ በቡና ላይ፣ በእርሻ ላይ ታክስ ፍሪ ነው የሚገባው። እቃዎችንም የተለያዩ ነገሮችንም ጆንያዎችንም ለፋብሪካ ስናመጣ ከቀረጥ ነፃ ነው የምናስገባው። በህልክበት ቦታ ቅድሚያ መስጠት ባለሆነ የዋጋ እንዳይሸጥ መንግስት ያወጣው የዋጋ ተመን አለ። ከዛ ውጭ መሸጥ እንደማይቻል ያ ነገር ደግሞ ዘንድሮ ከዝርፊያ አድኖናል። እሱ ትልቁ ነጥብ እሱ ነው። በንቅናቄው ለአርሶ አደሩና ለላኪዎች ጥራት ያለው ቡና አዘጋጅቶ ለዓለም ገበያ ማቅረብ የሚችሉበት እድል መፈጠሩ ይነሳል። በዚህ ውስጥ ለውጭ ገበያ የሚቀርበው የቡና ምርት በርካታ ፍተሻዎችና የጥራት ስራዎችን ያካትታል። ቡና ላይ እየመጣ ያለው ለውጥ መሰረታዊ ለውጥ ነው። እንግዲህ ይሄ ለውጥ አንደኛው ለውጡ አርሶ አደሮቻችንን ተጠቃሚ አድርጓል። ዋናው ትልቁ ነገር አርሶ አደር ነው። ሁለት ነገር ነው እዚህ ላይ ማለት ያለብን አንደኛው የአርሶ አደሮቻችን ተጠቃሚነት ካረጋገጥ ምርትና ምርታማነትም ያድጋል፣ የምርት ጥራትም ይጠበቃል። ሁለተኛ የሀገራችን ተጠቃሚነት ቡና ሀገራችንን ኢኮኖሚ ደግፎ እንዲይዝ የማድረግ ሰፊ ስራዎችን ሰርተን ሌሎች ሀገሮች ቡና ከሚያመርቱት የበለጠ ተጠቃሚ እንድንሆን መስራት ነው። ኢትዮጵያ ለውጭ ገበያ የምታቀርበው የቡና ምርት ከአመት ዓመት በመጠንም በጥራትም ለመጨመር የተጀመሩ ቅንጅታዊ ስራዎች ተጠናክረው ቀጥለዋል። ቡናን ወደ ውጭ በመላክ በዘንድሮ ዓመት ከፍተኛ ውጭ ምንዛሬ በመገኘቱ የሀገርን ኢኮኖሚ በመደገፍ ዋልታነቱን አስቀጥሏል። ዘንድሮ 400 ሺህ ገደማ ቶን ቡና ለውጭ አገር ገበያ ውለን በኢትዮጵያ ታሪክ ለመጀመሪያ ጊዜ 2 ቢሊዮን ዶላር ገደማ ገቢ አግኝተናል።